አሰላሙ አሌይኩም። ወጣትነት ያው የጀማመራቸው ላለ ወይ ደግሞ ወጣት ለሆኑ ሰዎችም በጠቅላላ ኢንሻላህ ምክሬን ለመለገስ ያህል ነው። ወጣትነት ልክ ሲጀምር አካባቢ ላይ ወይ ደግሞ ወጣትነት ውስን ገባ አንዳንድ ነገሮች የማድረግ አንዳንድ ስራዎች የመስራት በቃ አራድነት፣ በጣም ጮሌነት፣ ብልጥነት የሚመስሉ ነገር ግን ወደፊት ህይወታችንን በጣም የሚጎዱ ነገሮች ያሉና ጥንቃቄ ልናደርግ ይገባል። ግልጽ ነው አይደለ? ምሳሌ ከቂራት መራቅ ከአልባሌ ቦታ ጊዜ ማሳለፍ እንደዚሁ ደግሞ ሱሳሱስ ጫት፣ ሲጋራ ምናምን መጀመር እንደ አራድነት ወይ ሽሻ ወይ የሆነ ሱስ ውስጥ መግባት እንደ አራድነት እንደ ብልጥነት፣ ግልጽ ነው። ይህንን ተሞ ርግፍ አድርጎ ከእንደዚ አይነት ነገር ርቆ ተመስኩ ማድረግ በሱና ላይ በዲል ላይ መስጊድ ላይ ተመስኩ ማድረግ ቂራት ላይ ተመስኩ፣ እዛ ጋር ቂራት አንገት ደፍቶ መማር ደግሞ እንደ ፋርነት ምናምን ተደርጎ ሊታይ ይችላል ብዙ ጊዜ እና ሀቂቃ ነው የምላችሁ፣ ወላሂ ይሄንን ነገር ቆመብለልና መብለጀና ይገባል። እርድና አላህን በመፍራት ውስጥ አንድ ሰው ጮሌ ብልጥ ማለት ምን ማነሱ? ነፍስያውን የገታ ነው ብሏል ነቢዩ ዐለይሂ ሰላቱ ወሰላም። ወዐሚለ ሊማ ባዕደል መውት፣ ከሞት በኋላ ላለው አገር የሰራ ነው። ነፍስያውን ገታ አድርጎ ነፍስያውን ጫን ብሎ ይሄ ነው አራዳ ማለት ይሄ ነው ብልጥ ማለት። ስለዚህ እባካችሁ ይሄ ወጣትነት ምናምን እንዳያታለን። ይቺ ጊዜያችንን፣ የወጣትነት ጊዜያችንን አላህን በመፍራት በመማር ላይ እናሳልፍ። ብዙ እህቶች ነበሩ ከዚህ ፊት በጣም ረረረ ማሻላ ቺማ ምናምን የተባለላት ቺማ ራዳናት ቺማ ጮሌናት የተባለች ግን ከዲንም ከዱኒያ ከዲናም ከዱኒያዋ ሳትሆን ከሁለቱም ሳትሆን የተቀመጠዋሉ። ብዙ ወንዶች ነበሩ። ይሄማ አራዳ ነው። ይሄማ የገባው ነው። ይሄማ ብልጥ ነው። ያው ይህን ስላችሁ ከምን አንጻር ነው? አሁን ዘመናዊ በወጣትነት ማለት ነው፣ ሱሱ ስለገባ ወይ የሆነ ከአጅነቢ ሴት ጋር ስለሚሆን በጣም ሰዎች ይሄማ ብልጥ ነው፣ አራዳ ነው ብለውት ዛሬ ላይ ከሱስ አልላቀቅ ብሎ ቁጭ ያላል። ዛሬ ላይ ይኸው አሊፍን አያቅ ቅራት አያቅ ምን አያቅ ይቆጫል ጊዜ ሲሄድ እና ይህቺ ወጣትነታችንን በደንብ በመማር እና አላህን በመፍራት እናሳልፍ ወላሂ ነው ምላቸው እንደው ብልጥ ጮሌ ማለት ወጣትነቱን በኋላ በማይቆጭበት መንገድ ያሳለፈ በመልካም ነገር ያሳለፈ ነቢዩ አለይሂ ሰላቱ ወሰላም ሸባበከ ቀብለ ሀረሚከ ብለዋል አምስት ነገራቶችን አምስት ነገራቶች ከመምጣታቸው በፊት ተጠቀመበት ካልት ውስጥ ምንድን ነው ወጣትነትህን ተጠቀመበት እርጅና ከመምጣት በፊት ወደፊት ወላ ትንሽ ምራቅ ቋጥ ስናድረግ ትንሽ ቆም ብለን ስናይ አንዳንዴ ዛሬ ላይ እያሳለፍናቸው ያለ ነገሮች ያስቁናል። ምን ኝን እንደዚያ ያሳደረገ የነበረ እስከ ምንል ድረስ እና ሶሻል ሚዲያ ላይም አጉል ይውልኝ አጉል፣ ይሄ ከዲን ጋር የሚጻረር ነገር እያደረግን ሰው እንዲያየን ይሄ ሁሉ ነገር ገታ አድርገን ወደ አላህ ልንመለስ ይገባል። ዲን ላይ ተመሱክ ልናደርግ ይገባል። ዲን ላይ ተመሱክ ማድረግ ማለት መጨናነቅ ምናምን አድርጎ የሚችሉት ደግሞ አሉ ሙጠዋ ሆነ ላ ወላ በፍጹም